ከዚያም ወራት መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም በታላቅ የመለከት ድምፅ ጋር ይልካቸዋል። በስም አብ ወወልደ መንፈስ ቅዱስ አሐዱ አምላክ አሜን በመለኮቱ ሕልፈት ውላጥ የሌለበት በስም በአካል በግብር ሶስት በመለኮት በባሕሪ በህልውና በአገዛዝ በሥልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገሥታት ንጉሥ የገዢዎች ገዢ በሰማይም በምድርም ባሉ ፍጥረታት ሁሉ አንደበት ለዘወትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አመን። ፍካር ኢየሱስን እንዲህ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብሰቧቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድን ነው? እስኪ ንገረም ብለው ጌታችንን ለመኑት። ጌታም መለሰላቸው አላቸውም፣ ወዳጆቼ ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜም በየአገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲን አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየአገሩ ይነሳል ይህ ሊሆን ግድ አለውና ተጠበቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥትም በመንግሥት ላይ ይነሳል። ራብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። ማቴዎስ 24 ምዕራፍ 4 ቁጥር 9። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት አሳልፎ ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች። መተማመን አይኖርም። አንዱም አንዱን እንዳውር ይመለከተዋል። በዚያንም ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተ ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከዛሬ ድረስ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። በዚያም ወራት ላሉ ለእርግዞችና ለንፍሰ ጥሮች እንዲሁም ለመጫቶችና ለሚያጠቡ ሁሉ ወዩላቸው። እነዚያ ቀኖችስ ስለ ደጋጎችና ስለ ተመረጡ ሰዎች በያጥሩ ኑሮ ሥጋ የለበሰ ሁሉ አንዳችን ባልዳነም ነበር። እንግዲህ ሽሽታችሁ በከረምት ወይም በሰንበት እንዳይሆን ተግታችሁ ጸልዩ። ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚህ አለ ወይም ከዚህ ነው ቢሏችሁ አትመኑ። ብዙ ድንቅና ተላላቅም ምልክት በማሳየት የተመረጡትን ለማሳሳት ይሞከራሉ። እንግዲህ እነሆ አስቀድሜ ነገርኳችሁ። ክርስቶስ በበረሃ ነው ወይም በእልፍኛ አለ ቢሏቸው፣ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና፣ በዚያን ሰዓት ተጠንቀቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቆጥ ቅጠሏም ሲለመልም፣ በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ። እንዲሁም ደግሞ እናንተ ይህን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እላችኋለሁ፣ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀንና ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ልጅም ቢሆን የሚያውቅ የለም። ስለዚህ ነቅታችሁና ተግታችሁ ተዘጋጅታችሁና ተሰናድታችሁ ጠብቁ። ከዚያም ወራት መከራ በኋላ ሰማይ ይጨልማል፣ ጨረቃም ብርሃኗ አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማዮችም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መልአክቱንም በታላቅ የመለከት ድምጽ ጋር ይልካቸዋል። በዚያን ጊዜ ካመጽና ከተንኮል የተነሳ በምድር ላለ ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡን የሚቅር ላደርግ ዘንድ እሽ ብትለው ለጊዜው ደስ ይለዋል። እምቢ ብትለውም ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ተጠንቀቁ። ለምትበሉትና ለምትጠጡት ወይም ለምትለብሱትና ለምታጌጡት አጥብቃችሁ አትጨነቁ። የሰማይ ወፎችን ተመልከቱ። አይዘሩም አያጭዱም፣ እቃ ቤት ወይም ጎተራ የላችሁ። ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ፣ ጥበበኛውና አስተዋይ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዱ እንደ አንዲቱ አለበሰም። እንግዲህ ከሰማይ አሞሮችና ከበረ አበባዎች ምን ያህል ብልጫ እንዳላችሁ ከእግዚአብሔርም ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆና ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን እንግዲህ አውስቲ ንሹን ነገር ለማድረግ የማይቻላቸው ከሆነ ስለ ሌሎ አትጨነቁ። በዚያን ጊዜ ምሽት በሆነ ጊዜ ዛሬ ሰማዩ አቅላልቷል ብራ ይሆናል፣ ወይም በምዕራብ በኩል ደመና ሲመጣ ባዩ ጊዜ ዝናም ይዘንባል፣ እንዲሁም በሰሜን በኩል ነፋስ በነፈሰ ጊዜ በሽታ ይሆናል በማለት የአየሩና የሰማዩን ጠባይ ለመመርመር ይሞክራል። የሰማይን ስራ፣ የአየርን ጠባይ መርምሮ ማወቅ የሚቻለው ማን ነው? ስጋውን ከነፍሱ ነፍሱን ከስጋው ለይቶ መናገር የሚቻለው ማን ነው? በምትጸሉበት ጊዜ እንደ ግብዞች በአደባባይ ቆማችሁ አትጸልዩ፣ ነገርም አታብዙ። እነርሱ ነገራቸው ወይም በጸሎታቸው መርዘም እግዚአብሔር የሚሰማቸው ይመስላችኋል? እናንተስ በስውር እንዲያላችሁ ጸልዩ። በሰማይ የምትኖር አባታችን ሆይ ስሜት ቀደስ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነ እንዲሁም በምድር ይሁን። የሚበቃንን የዕለት ምግባችን ዛሬ ሰጠን፣ ብደላችን ይቅር በለን፣ የበደሉን ይቅር እንድ ዘንድ የይቅርታ መንፈስን ስጠን፣ ወደ ፍትናም አታገባን፣ ከክፉን አድነን እንጂ መንግሥቲ አንተ ነውና ኃይል ምስጋናም ለዘላለሙ አሚን። በእነዚያ ዘመናት ወራት ብሉን ብሉን የሚሉ ጣፋጭ ፍሬዎች ወይንና ትርንጎ ይፈጠራሉ፣ ይናቃሉ እንጂ የሚበላቸው የለም። እሬት መራራ ይባላሉ። ወይንና ትርንጎ የተባሉት ወይንና ትርንጎ አይደሉም። መጻሕፍትና ሊቃውንት መምህራን ናቸው። ሲመክሩ ሲያስተምሩ ይንቋቸዋል እንጂ አይሰሟቸውም። በዚያን ጊዜ እንደ እሳት የሚያቃጥሉ ፀሐይና ጨረቃ ከዋክብት ይፈጠራሉ። ከዚህ በኋላ ክረምትና በጋ በአንድ ወገን ይሆናል። ዝናምን ከዓመት እስከ ዓመት ይዘንባል። የእህልም በረከት ይጎድላል። የሰውም ኃይል ሲሶ ይቀንሳል። የበቅሎ የግመል የእንስሳ የአራዊት ሁሉ ሶስት ሶስት እጅ ይነሳለታል። ቅቤም ማርም ጣይም በረከትም የለውም። በዓመት በዓመት እየቀነሰ ይሄዳል። ወርቅ ይናቃል፣ መዳብ ይከበራል። ወርቅ የተባለ ወርቅ አይደለም። ወርቅ የተባሉ ክርስቲያኖች ናቸው። መዳብ የተባሉ አረመኔዎች ናቸው። አረመኔዎች የራሳቸውን ከፍ ከፍ ያደርጋሉ ግብዞችና ማስተዋል የሌላቸው ሰዎች እነዚያን ይወዳሉ ያከብራቸዋልም። በዚያን ጊዜ በእናታቸው ማኅፀን ሳሉ የሚጮሩ ውሾች ይወለዳሉ። ውሾች የተባሉት ውሾች አይደሉ በዚያን ጊዜ የሚወለዱ ሕፃናት ናቸው እንጂ። በዚያን ዘመን የሚወለዱት ሕፃናት ቃላቸውን ከፍ ከፍ ያደርጋሉ። በወላጆቻቸው ላይ ይነሳሉ፣ ለወላጆቻቸውም አይታዘዙም። አባት እናታቸውን አያከብሩም። እናንተ የመናገር ችሎታ የላችሁ እኛን፣ እናገር ነገራችንን አታሰናክሉብን ይሏቸዋል። ሞትን አያስቡም። ከዚህም በኋላ በሦስት ወገን ሦስት ነገሥታት ይነግሣሉ። አንዱ ወደ ምሥራቅ፣ አንዱ ወደ ምዕራብ፣ አንዱ ወደ ደቡብ ይሄዳሉ። ከዚህ በኋላ ሐሳዊ መሲ ይመጣል። እኔ የክርስቶስ ነኝ እያለ ብዙ ሰዎችን ያስታል። በያገሩ መከራ ያወርዳል። በዚያን ጊዜ የሰው ልጅ ከቅዱሳን መላእክቱ ጋር በግርማ መንግሥቱ በመጣ ጊዜ በየትነቱ ዙፋን ይቀመጣል። ዳግመኛም አንድ ጊዜ የመለከት መነፋት ይሆናል። ይኸውም ሙታንን የሚያነቃ ነው። በመጀመሪያው አዋጅ እስከ ዓለም ዳርቻ የተበተነ የሥራ ትቢያ ይሰበሰባል። በላይ ያለውና በታች ያለው በባሕርና በየብስ ያለው አውሬ የበላው ገደል ውኃ የወሰደው እንዲሁም በልዩ ልዩ ሞት የፈጽሞ ያረጀና የጠፋ በምድር ላይ የወደቀ የሥጋ ቅርፍት ሁሉ ወደ ቀደመ መገናኛው ይሰበሰባል። በሁለተኛው አዋጅ አጥንቶች ከሥጋና ከደም ጋር ይያያዛሉ። ያለ መንቀሳቀስ ያለ መናወጥም ያለ እስከ ጊዜው ድረስ ፍጹም በድን ይሆናል። በሦስተኛው አዋጅ ሙታን እንዳያንጠቅሻ ይነሳሉ። የጻድቃንና ኃጣንም ክፉም ቢሆን ደግም ቢሆን በሕይወታቸው ዘመን ሁሉ ከምድር የተከተላቸውን ሥራቸውን ተሸክሞ ይነሳሉ። በዚያን ጊዜ በቀኝ የቆሙትን እናንተ የአባቴ ቡሩካን፣ ዓለም ሳይፈጠር ያዘጋጀ ሁላችሁን መንግሥተ ሰማያትን ትወርሱ ዘንድ ወደ እኔ ኑ ይላቸዋል። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ እንግዳ ሆኜ አሳድራችሁኛልና፣ ብታረዛ አልብሳችሁኛልና፣ ብታምም ጎብኝታችሁኛልና ይላቸዋል። ከዚያም በኋላ በግሬ የቆሙትን እናንተ ርጉማን ከእኔ ወግዱ፣ ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ብረባ አላበላችሁኝም፣ ብጠማ አላጠጣችሁኝምና፣ እንግዳ ቦን አላሳደራችሁኝምና፣ ብራቆት አላለበሳችሁኝምና፣ ብታመም አልጎበኛችሁኝምና፣ ብታስር አልጠየቃችሁኝምና ይላቸዋል። እነርሱ ደግሞ አቤቱ ተርበ ወይስ ተጠምተ ወይስ እንግዳ አሆነ ታርዘ ወይስ ታመህ ታስረ መቼ ተን አልጠየቅንም ሚሉታል። ንጉሱም እውነት እውነት እላችኋለሁ ከዚህ ከትናናሾች ለአንዱ ያላደረጋችሁት ለእኔ ያላደረጋችሁትም ብሎ ይመልስላችኋል። ያን ጊዜ አመፅና ተንኮል ይናገር የነበረ አፍና አንደበት ይዘጋል። ያን ጊዜ ሀዘን ይደረጋል፣ የማይጠቅም ሐዘን ነው። ያን ጊዜ ኃይለኛ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ልቅሶ ይሆናል፣ የማይጠቅም ለቅሶ ነው። እናት የልጇን ለቅሶና ጩኸት አሰማል። ያን ጊዜ ፍጻሜ ማህለክት እንደሌለው እንደ ክረምት ውሃ እንባ ይፈሳል። ነጣቂ መብረቅ የሚያስገነግጥ የነጎድጓድ ቃልም የሚቆርጥና የሚከፋፍል የሚለይ ብርቱ ብልሽታም ይላካል። ይኸውም የኃጣን ዕድል ፈንታቸው ነው። ያን ጊዜ ምድር አደሯን ትመልሳለች። ያን ጊዜ በሕይወቷ ዘመን የሰራችው የነፍስ ሠራዊት ይገለጻል። ከዚህ በኋላ ፍጥረት ሁሉ ይሰበሰባል። ሻመት እንዳንዲት ቀን ይሆናል። ያን ጊዜ ጻድቃን ከኃጣን ኃጣን ከጻድቃን ይለያሉ። ርኩሳንም ከንጽሐን ይለያሉ። ስራቸው ክፉ የሆነ ነገሥታት፣ መኳንን፣ ሰነፎች፣ ቀማኞች፣ ካህናት፣ መነኮሳት፣ በአንደበታቸው ሃሜት የሚያበዙ ምግባራቸው ይገለጻል። በእኔ ፊት ያፍራሉ። ያን ጊዜ በእኔ ስም ያዘኑ ደስ ይላቸዋል። በዚህም ዓለም ደስታ ያበዙ ያዝናሉ። ያን ጊዜ በስሜ መከራን የተቀበሉ ደስ ይላቸዋል። እኔን ያላመኑ ከሃዲዎች ያዝናሉ። ያን ጊዜ የትህትና የሠሩ በመንግሥተ ሰማያት ይከብራሉ። ትዕቢትን ያበዙ ግን ገሃነመ እሳት ይወርዳሉ። ያን ጊዜ የላቂት በስሜ ያመን ሁሉ ደስ ይላቸዋል። እኔንም ስላመኑ በስሜ ስላስተማሩ እጥፍ ድርብ ክብር እሰጣችኋለሁ። በስሜ ያላስተማሩትን ግን በዚህ ያህል ቃል የማይባል ምክር ያገኛቸዋል። ከዚህም በኋላ ክረምት፣ በጋ፣ ዘር፣ መከር የዚህ ዓለም መውለድ መዋለድ ጥልክፉ ነገር የለም። ይህ ወዳጄ ነው፣ ይህ ጠላቴ ነው ማለት የለም። ምድርን ሰማይ እናድላችኋሉ። መላእክት ወዳጆቼ፣ ጻድቃን ወንድሞቼ፣ ሰማዕታት ወገኖቼ፣ በእኔ ያምን ሁሉ ከኔ ጋር ይቀመጣሉ። ከዚህም በኋላ እስከ መቼም ድረስ ያልፋል ይጠፋል ይልቃል ይደቃል አይባል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ቸርነቱ ይቅርታው ይደረግልን እስከ ዘላለሙ ድረስ አሚን።